ሰላም ሰላም ኣመት ፀንሑ ናይ ሰዓት ዝሒዝና ኣለኹም ቀሪብና ኣለና ምሳና ፅንሑ ነዞም ዝስዕቡ ቃላት ብመሰረት ዘሎ አቅምጥ ጠረፍ በያዝነው ዓመት ለሃያኛ ጊዜ የሚከበረው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ከሌላው ጊዜ በተለየ ሁኔታ በመላው ሀገራችን በድምቀት ይከበራል። ዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበረው ይህ ልዩ በዓል ኅዳር 26 2018 ወይም ዲሴምበር 5 2025 በሳውድ አረቢያ ሪያድ የኢፌድሪ ኤምባሲ ውስጥ በድምቀት ይከበራል። ስለሆነ በሳውዲ አረቢያ ሪያድና አካባቢዋ የምትኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ በባህላዊ ልብሳችሁ ደምቃችሁ እንድትመጡ ብለናል። አህለን ወሳህለን ብለን ለመቀበል ዝግጅታችንን አጠናቀናል። በዕለቱ የብሔሮች ብሔረሰቦችና ሕዝቦች ቱባ ባህሎችን የምናስተዋውቅበት፣ አገራዊ አንድነትና ትስስርን የምናጎላበት፣ ውበታችን በኢትዮጵያ ጥላ ስር የሚንጸባረቅበት ዝግጅት በመሆኑ በዚህ ታላቅ በዓል እንዲገኙ በክብር ተጋብዘዋል። ብሔር ብሔረሰቦች ኑኑ፣ የኢትዮጵያ ልጆች፣ የኢፌድሪ ኤምባሲ ሪያል